የብዙ ሰው ጥያቄ ኢትዮጵያ ውስጥ ዩቲዩብ ምን ሆነ አቆመ እንደ መስራት እያላችሁ እንደጠየቃችሁት ግልጽ ነው ከዚህም ጋር በተገናኘ ብዙ በሶሻል ሚዲያ በቲክቶክም በፌስቡክ ራሱ በዩቱብ ጨምሮ ብዙ ሰዎች ኮምፕሊትሊ መቶ ፐርሰንት ኢትዮጵያ ላይ ዩቱብ መስራት እንዳቆመ ብዙ ሰዎች ይህን ሀሳብ ሼር እያደረጉ ይገኛሉ። ሰሞኑ አንዳንድ ቪዲዮዎችን ማየት ይሽያለው። ቲክቶክ ላይ እንደዚሁ ፔይመንት የጀመሩ ሞኔታይዜሽን ያደረጉ ሰዎች ዩቱብ እንዳልከፈለላቸው፣ በቀኑም እንዳለፈ ዩቱብ ደግሞ ኢትዮጵያ ላይ ዩቱብ አድሴንስ እንዳቆመ ብዙ መረጃዎች እየወጡ አግኝቻለሁ እና ከዚህ ጋር የተገናኘ ታዲያ ዩቱብ አድሰንስ ምን አዲስ ነገር አለ? ትክክለኛው መረጃውስ ምንድን ነው? እውነትም እየተወራ እንዳለው ኢትዮጵያ ውስጥ ዩቱብ መስራት አቆመ ወይስ፣ ወይ የውሸት ወሬ ነው ወይ ያልተረጋገጠ መረጃ በየሶሻል ሚዲያው እየወጣ ነው የሚለውን ሀሳብ ዛሬ ለማርክ ሶሊሽን ትክክለኛውን መረጃ ማቅረብ እንደሚያስፈልግ ስለተረዳውኝ ሙሉ ዝርዝር ሀሳቡን አቀርባለሁ። ከዛ በፊት ለዩቱብ አድሴንስ አካውንት መቅረብ ያለባቸው አካውንቶች እንዴት ናቸው? ገና ቢግነር ለሆኑ ለዩቱብ ቻናሎች ሞኔታይዜሽን መሆን ያለበት ዩቱብ ቻናል አለ። ያ ቻናል ምንድን ነው? ሾርት ቪዲዮ የሚሰራ ከሆነ ኮንቴንቱ ሾርት ከሆነ መሆን ያለበት በሶስት ወር ውስጥ አንድ ሺህ ሳብስክራይበር እና አስር ሚሊዮን ፓብሊክ ዋቻውር ግዴታ ያስፈልጋል። ይህ ሰውየው ሾርት ቪዲዮ ብቻ የሚፖስት ከሆነ ቻናሉ የሾርት ቪዲዮ ከሆነ በቀናት ወይም በሶስት ወር ውስጥ አንድ ሰብስክራይብ በተለቀቁ ቪዲዮች በተጨማሪ አስር ሚሊዮን ፓብሊክ ዋቻውር በነኝ በተፖሰቱ ቪዲዮዎች ማምጣት መቻል አለበት። አንደኛው መስፈርቱ ነው። ሁለተኛ ደንቦ ኮሚኒቲ ጋይድላይን ስትራይክ በፍጹም ዩቲዩብ ላይ ሊኖር አያስፈልግም። ኮሚኒቲ ጋይድላይን ካለ ያ ሰውዬ ሞኔታይዜሽን ማድረግ አይችልም። በቃ ቀጥታ ከጎግል አድሴንስ ጋር ያለው ህብረት የለውም። በአጭሩ ሞኔታይዜሽን ማድረግ አይችልም። እና ኮሚኒቲ ጋይድላይን ስትራይክ ምንድን ነው? ዩቲዩብ ላይ ምናልባት ራቁት ያሉ ፎቶዎች፣ ሰው ሲጋደል ከደም ጋር የተገናኙ ቪዲዮዎች ሊሆኑ ይችላሉ። ጥላቻ ንግግር ሃይማኖትን ሊሆን ይችላል ብሔርን ሊሆን ይችላል። ከእንዲህ አይነት ነገሮች ጋር ሀገርን የሚያፈርስ ከጥላቻ አይነት ንግግሮች እና ከራቁት ጋር እንዲህ ሴክሽዋል ነገር ጋር የተገናኙ ቪዲዮ ስለቀቁ ኮሚኒቲ ጋይድላይን ስትራይክ ይልክባቸዋል። ያ ከተላከ ግን ያ ሰውየው በተላከበት ያ ኮሚኒቲ ጋይድላይን ስትራይክ ሳይነሳ ሞኔታይዜሽን ብጠይቅ ሞኔታይዜሽን ዩቱቡ ሊያደርግ አይችልም። ሁለተኛ ሶስተኛ ደረጃ ላይ ምን አለ? ኮፒራይት ስትራይክ አለ። ኮፒራይት ስትራይክ እና ኮፒራይት ክሌም ሁለቱን ልለይላችሁ እና ኮፒራይት ስትራይክ ማለት ከሌላ ሰው ቪዲዮ ወስዳችሁ በራሳችሁ ቆርጣችሁ ቀጥታ ስታስገቡ ሞር ኤዲት ያልተደረገ ከሆነ እንትን አውርዳችሁ ከሆነ ዩቲዩብ ከተፖሰተው አውርዳችሁ በራሳችሁ ስትፖስቱ ያ የዩቲዩብ ኦሪጂናል ባለቤቱ ምን ያደርግላችኋል? ከኔ የተወሰደ ነው አግባብ አይደለም የሚለውን ስትራይክ ሊክባቸዋል ማለት ነው። ለዩቱብ ሲያሳውቅ ዩቱብ ስትራይክ ሊክባቸዋል። ያ ስትራይክ ሳይነሳ በእርግጥ ስትራይክ እያለ ዩቱባችን ሞኔታይዜሽን ማድረግ ትችላላችሁ። ኮሚኒቲ ጋይድላይን ሲሆን ነው ዩቱቡ ሞኔታይዜሽን መሆን የማይችለው። በስትራይክ መሆን ይችላል ግን፣ ስትራይኩ ቢያንስ ዘጠና ቀን ብትጠብቁ የተሻለ ነው። ራሱ ኤክስፓየርድ ያደርጋል ማለት ነው። ከዘጠና ቀን በኋላ ዩቱብ ራሱን ያነሳል። ዘጠና ቀናት ውስጥ ወይም ሶስት ወር ውስጥ ተደጋጋሚ ሶስት ጊዜ ስትራይክ የሚላክባችሁ ከሆነ ዩቲዩቡ በአጭሩ ሙሉውን ኮምፕሊትሊ ኮምፕሊት በአንድ ያደርጋል ይዘጋባቸዋል። አካውንታችን ማለት ነውና ኮሚኒታይዜሽን በፊት ስትራይክም ካለባችሁ ሶስት ወራትን ወይ ዘጠና ቀናትን ብትጠብቁና ስትራይኩ ራሱ ቢነሳ ሞር ይመረጣል። ሶ አፕላይ ከማድረግ በፊት አድሴንስ አካውንት ከመጠየቃችሁ በፊት ኮፒራይት ክሌም አለመኖሩን ቼክ ማድረግ መቻል አለባችሁ። ኮፒራይት ክሌም ማለት ባክግራውንድ ሳውንድ ሊሆን ይችላል፣ አንዳንድ ነገሮች ሊሆኑ ይችላሉ። እነሱ ካለ ባነር፣ ዲስክሪፕሽን፣ ታምብናይሎችን ሁሉንም ነገር ቼክ አድርጋችሁ ከዚያ አሁን ካልኳችሁ ውጪ ሲሆን መጠየቅ ትችላላችሁ። በዛ መንገድ ነው። ሁለተኛ ደግሞ ሎንግ ቪዲዮ ለምትሰሩ ኮንተንት ክሪተር ለሆነ ለዩቲዩብ ቻናል ከመጠየቃችሁ በፊት ሞኔታይዜሽን ከማድረጋችሁ በፊት 1000 ሰብስክራይብ እና 4000 ፓብሊክ ዋች አወር መኖሩን በእርግጠኝነት ማረጋገጥ መቻል አለባችሁ። ከሁለቱ ውጪ ማድረግ አትችሉ ማለት ነው። በተመሳሳይ መንገድ ሾርት ቪዲዮ ላይ እንደሆነውም በዚሁም ላይ ኮሚኒቲ ጋይድላይን ስትራይክ ካለባችሁ እሱ እስካልተነሳ ድረስ ዩቲዩባችሁን ሞኔታይዜሽን ማድረግ አትችሉም። አንደኛ እሱ ኮሚኒቲ ጋይድላይን ስትራይክ የራቁት ፎቶ፣ የራቁት ቪዲዮ ሆነ ከደም ጋር የተገናኘ የጥላቻ ሀገርን ሃይማኖትን የሚያበላሽ እንደ አይነት ነገሮች ሲላኩ ኮሚኒቲ ጋይድላይን ስትራይክ ይልግባቸዋል። ይህን ስልክ ሞኔታይዜሽን ማድረግ አችሉም። ሁለተኛ ደግሞ ሪፒቴቲቭ ኮንተንት አንድ ቪዲዮ በዩቱዩባችሁ ፖስታችሁ መላልሳችሁ እሱን ራሱን ደጋግማችሁ ስትፖስቱ ሪፒቴቲቭ ኮንተንት በሚለው በተደጋጋሚ እየተለቀቀ አንድ ስራ በሚለው ምንድን ነው የሚያደርገው ሞኔታይዜሽን እንዳታደርጉ ያደርጋችኋል ማለት ሁለተኛ ደግሞ ሪስድ ኮንተንት የሌላ ሰው በራሳችሁ ላይ ብዙም ኤዲት ያልተደረገ በራሳችሁ ላይ መልሳችሁ አምጥታችሁ ስትፖስቱ አሁን ምን ያደርጋል ሪስድ ኮንተንት በሚለው ሞኔታይዜሽን እንዳታደርጉ ለሶስት ወር ለአንድ ዓመት ዩቲባችሁን ይቀጣል ማለት ነው ሌላኛው ጀስት ቅድም እንዳወራ ነው፣ ኮፒራይት ክለም እና ኮፒራይት ስትራይክ እሱንም ይልካል። ቅድም እንዳወራት የሰዎችን ቪዲዮ ስትወስዱ፣ ቀጥታ የሰዎችን ባክግራውንድ ሳውንድ ስትወስዱ፣ ሰው ምንድን ነው የሚሻለው? መጀመሪያ ራሳችሁን ዩቱባችሁን ቼክ ማድረግ መቻል አለባችሁ። አንድ ሺህ ሳብስክራይበር በትክክል እንደመጣ፣ አራት ሺህ ፓብሊክ ዋቻ ሀውር እንደመጣ እርን የሚለው ዩቱብ ስቱዲዮ ውስጥ ገፍታችሁ እርን ውስጥ ነው የምታዩት እንደመጣ ያ የመጣው ደግሞ ለሎንግ ቪዲዮ ከሆነ በ12 ወራት ውስጥ ወይ በአንድ አመት ውስጥ ያሉ ቪዲዮዎች እንደዛ እንዳመጡ ቼክ ማድረግ መቻል አለባችሁ። በተጨማሪ ደግሞ ከዩቱባችሁ ጋር በተገናኘ እንደዚህ ካደረጋችሁ በኋላ ዩቱቡን ሞኔታይዜሽን ከመጠየቃችሁ በፊት ማረጋገጥ ያለባችሁ ታምብ ናይላችሁን ከሰው የተወሰረ እንዳልሆነ። በእያንዳንዱ ታምብናይል ውስጥ ያለው ታይትል እና ዲስክሪፕሽን ከቪዲዮ ውስጥ ካለው ጋር መመሳሰሉን ቼክ ማድረግ መቻል አለባችሁ። ዩትብ የሚያረጋግጠው ከፖስተታችሁት ቪዲዮ ውስጥ ትልቁን ሰብስክራይበር፣ ዋች አወር፣ ብዙ እይታ ያገኙ ዩትብ እና ሰሞኑ ኮንስስተንስሊ የፖስተታችሁት ፖስት የእናንተ ኦሪጂናል መሆኑን ነው የሚያረጋግጠው። ከዛ ጋር እነኚ ነገሮች ትክክል ከሆኑ ሞኔታይዜሽን ማትሆኑበት ምንም ምክንያት የለም ማለት ነው። ወደ ሰሞኑ ጉዳይ አድሴንስ ኢትዮጵያ ውስጥ ኦልሬዲ አቁሟል እየተባለ እየተወራ ነው። እና አንዳንድ ሰዎች መረጃ በቲክቶክ ፌስቡክ፣ ዩቲዩብ፣ እንዲሁም ሌሎችም ሊንክዲን፣ ኢንስታግራም ላይ ምናምን እየፖሰቱ ነው። ከዚህ ጋር በተገናኘ በእርግጥ ትክክለኛ የሆነ መረጃ ምንድን ነው? ከዚህ በፊት አካውንት ከፍቶ አድሴንስ አካውንት ከፍቶ ሞኔታይዜሽን አድርጎ ገንዘብ እየተቀበሉ ያሉ ሰዎች ትንሽ የቀናት ውዝግብ ተፈጥሮ ነበረ። አሁን ተስተካክሎ ሁሉም ሰው ገንዘቡን እየተቀበለው ነው ያለው። ለሁሉም ሰው እየገባ ነው ያለው። ችግሩ ያለው ማንጋ ነው፣ አዲስ ገና ሞኔታይዜሽን ለሚያደርጉ ሰዎች ነው። አዲስ ገና ሞኔታይዜሽን ለሚያደርጉ ሰዎች፣ እሱም ፓርሻሊ እየሰራ ነው። ለአንዳንዶቹ ኦልሬዲ አክሰፍት አድርጓል፣ ጎግል አድሴንስ አካውንት አክሰፍት አድርጓል። አንዳንዶቹን እያስቸገረ ነው። መፍትሄው ምንድነው? ባጭሩ እያስቸገረ ላላችሁ ሰዎች ኢትዮጵያ ውስጥ ኮምፕሊትሊ ተቋርጧል የሚባለው ወሬ መቶ በመቶ ውሸት ስለሆነ ደጋግማችሁ ደጋግማችሁ ሪትሬት መሞክር መቻል አለባችሁ ማለት ነው። ከዛን ምንድነው አክሰፍት ያደርጋል ቢኮዝ እየተቀበለ ነው። ይሄ በሙሉ ኮምፕሊትሊ ቆሟል የሚባለው በጣም ከእውነት የራቀ ውሸት ስለሆነ ስለዚህ ደጋግማችሁ ሞክሩ። ዩቲዩባችሁን ቼክ አድርጋችሁ ደጋግማችሁ ሞክሩ። ሁለተኛ ደግሞ ዩቲብ እየሰራችሁ ገንዘብ እያገኛችሁ ገና ለሚመጡ ለዩቲበሮች ያልሆነ ውሸት የሆነ ወሬ የምታወሩ ሰዎች ኢትዮጵያ ውስጥ አይሰራም ኮምፕሊትሊ ቆሟል ብላችሁ ተስፋ የምታስቆርጡ ሰዎች እባካችሁ፣ ብዙ ሰው ተስፋ አድርገው ኢትዮጵያ ላይ ወደ ዩቲብ ገብቷል እና ሙሉ ጊዜ ስራ ያደረጉ ሰዎች ያሉ ገና ሞኔታይዜሽን እየደረሱ ያሉ ብዙ ነገር በዩቲብ ያቀሩና ሌሎች ነገሮች ኢትዮጵያ ላይ ከባድ ስለሆነ ወደ ዩቲብ የመጡ ሰዎች አሉ። እንዳይ ተስፋ አስቆራጭና ያልሆነ ወር የምታወሩ ሰዎች እባካችሁ ራሳችሁን ትክክለኛ ነገር በማውራት ትክክለኛ ነገር ሼር በማድረግ ተተባበሩ። በእርግጥ ኢትዮጵያ ለአድሴንስ አካውንት ሌጀቢል የሆነች ሀገር አይደለችም፣ የተፈቀደ ሀገር አይደለችም። ምሳሌ ጎረቤታችን ኬንያ፣ ሌሎች ሀገራትም ይቻላሉ። ግን አድሴንስ አካውንት ማድረግ ይቻላል። አሁንም ደጋግማችሁ ሞክሩ። ምንም የተፈጠረ እንትን የለም። አንዳንድ የሲስተም እንትኖች አሉ። እሱ ደግሞ ኮምፕሊትሊ የቆመ ሳይሆን ከዛ ከጎግል እንትን ከአድሴንስ አካውንት ጋር የተገናኘ ነው፣ ይሰራል። ኢትዮጵያ ላይ ብዙም ማቃቸው ልጆች ራን ያደረጉ የተሳካላቸው ልጆች አሉ። ሰው እናንተም ይቻላል። እምቢ ካለ ደጋግማችሁ ሞክሩ። ለዚህ ለማርክ ሶሉሽን አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆኑ ትክክለኛ መረጃ ምንም ውሸት የሌለበት እንደአይነት ሀሳቦችን አቀርባለሁ። እግዚአብሔር ኢትዮጵያን ይባርክ። ሰላም ለሀገራችን ይሁን።